ይ ማለ ክቡራን፣ የተከበራችሁ ተመልካቾቻችን በድጋሚ እንኳን ወደዚህ ልዩ የትንታኔ ፕሮግራማችን በሰላም መጣችሁ። ዛሬ የምንዳስሰው ጉዳይ ከጊዜ ወደ ጊዜ እየተባባሰና ምላውን ዓለም እያንገሸገሸ ያለውን የኢራንና የእስራኤልን አደገኛ ፍጥጫ ነው። ይህ ግጭት ረጅምና የተወሳሰበ ታሪክ ያለው ከመሆኑም በላይ በአሁኑ ወቅት እጅግ አሳሳቢ ወደሆነ ምዕራፍ ተሸጋግሯል። በቀጠናውም ሆነ በዓለም አቀፍ ደረጃ ሰላምንና ደህንነትን በከፍተኛ ደረጃ እየፈተነ ይገኛል። ወደዚህ አሳሳቢ ሁኔታ ከመግባታችን በፊት የዚህ ዘርፈ ብዙ ግጭት ታሪካዊ ዳራ ላይ በጥልቀት እንድንመረምር ያስፈልጋል። የኢራንና የእስራኤል ግንኙነት በሃያኛው ክፍለ ዘመን አጋማሽ ላይ በተወሰነ ደረጃ የሰላምና የትብብር ጊዜ ቢያሳይም፣ የኤሮፓያኖቹ የዘመን ቀመር በ1979 በኢራን የተካሄደው የእስልምና አብዮት ሁሉንም ነገር ለወጠ። በአያቶላ ሩሆላ ሆሚኒ የተመራው አብዮት እስራኤልን እንዲሁም ምዕራባውያንን በተለይም አሜሪካን የእስልምና ጠላት አድርጎ የሚቆጥር ርዕዮተ ዓለምን አመጣ። ከዚያን ጊዜ ጀምሮ ኢራን የእስራኤልን ሕጋዊነት በይፋ ስትጠራጠርና እንድትጠፋ ስትመኝ ቆይታለች። የኢራን መንግሥት ፍልስጤምን የታሪካዊ ፍልስጤም ግዛቶች ብቸኛ ሕጋዊ መንግሥት እንደሆነች አድርጎ ይመለከታል። በተቃራኒው እስራኤል ከተመሠረተችበት ጊዜ አንስቶ በጠላት ሀገር የተከበበች በመሆኗ ኢራንን እንደዋና ስጋት መቁጠር ጀምራለች። በተለይም የኢራን የኒኩሌር መርሃ ግብር እናም በሊባኖስ የሚገኘው ሄዝቦላ፣ በጋዛ የሚገኘው ሐማስ፣ በየመን የሚገኙት ሁቴዎች እንዲሁም በኢራቅ ያሉ ሌሎች ታጣቂ ቡድኖች ያለፉት በርካታ ዓመታት በእስራኤል ላይ ያለማቋረጥ ስጋት ሆነው ቆይተዋል። እስራኤል ኢራን እነዚህን ቡድኖች በገንዘብ በጦር መሳሪያና በሥልጠና በመደገፍ በእስራኤል ላይ ቀጥተኛ ያልሆነ ጦርነት ስትከፍት እንደቆየስ ታምናለች። እንደ አውሮፓውያኑ የዘመን ቀመር በ1947 ኢራን የእንግሊዝን የፍልስጤም ግዛትን ለመከፋፈል በተባበሩት መንግስታት ድርጅት የቀረበውን እቅድ በድምፅ ከተቃወሙ 13 ሀገራት መካከል አንዷ ነበረች። ከሁለት ዓመት በኋላም እስራኤል በተባበሩት መንግስታት ድርጅት ውስጥ አባል እንድትሆን የቀረበውን ሐሳብ ተቃውማለች። ሆኖም ኢራን ከቱርክ ቀጥላ እስራኤልን እንደ ሉዓላዊ መንግሥት ዕውቅና የሰጠች ሁለተኛዋ ሙስሊም ሀገር ነበረች። በ1953 ምዕራባውያን የሚደግፉት መሪ ሻህ ሙሐመድ ሬዛ ፓህላቪ በድጋሚ ሥልጣናቸውን ከተቆጣጠሩ በኋላ የሁለቱ ሀገራት ግንኙነት በከፍተኛ ሁኔታ ተሻሽሎ ነበር። ይሁን እንጂ ይህ የትብብር ዘመን ብዙም አልዘለቀም ዘለቀ በ1980 እና በ1990ዎቹ የኢራንና የኢራቅ ጦርነት እንዲሁም የመጀመሪያው የባህረ ሰላጤ ጦርነት በመካከለኛው ምስራቅ ያለውን የኃይል ሚዛን ለውጦታል። ከሶቪየት ህብረት ውድቀት በኋላ እስራኤል እና አንዳንድ የአረብ ሀገራት የጋራ ጠላት አድርገው በቆጠሯት በኢራን ላይ የተወሰነ መግባባት ፈጥረው ነበር። ይሁን እንጂ ይህ ጊዜያዊ መረጋጋት ብዙም ሳይቆይ በሁለቱ ሀገራት መካከል ያለው ጥላቻ እንደገና ተቀጣጠለ። በሃያ አንደኛው ክፍለ ዘመን የኢራን የኒውክሌር መርሃ ግብር ትኩረት የሚስብ ጉዳይ ሆኗል። እስራኤል ኢራን የኒውክሌር ጦር መሳሪያ ለመስራት እየጣረች ነው ብላ በጽናት ትናገራለች። ይህ ደግሞ ለእሷ ቀጥተኛና በከባድ ስጋት እንደሆነ ታምናለች። እስራኤል ይህንን አደጋ ለመከላከል የተለያዩ ስልቶችን ስትጠቀም ቆይታለች ከነዚህ መካከል የሳይበር ጥቃቶች እና በኢራን ላይ የሚገኙ የኒክሌር ሳይንቲስቶችን ኢላማ ያደረጉ ግድያዎች ይገኙበታል። እስራኤል በ2007 በሶሪያ የኒክሌር ማምረቻ ጣቢያን ማጥቃቷን በይፋ አምናለች። ይህ እርምጃም ለኢራን የኒክሌር መርሃ ግብር ማስጠንቀቂያ እንደሆነ በግልጽ ይታመናል። ኢራን በበኩሏ የኒኩሌር መርሃ ግብሯ ሰላማዊ ዓላማ ብቻ ያለው እንደሆነ በተደጋጋሚ ብታስተባብልም ዓለም አቀፉ የአቶሚክ ኃይል ኤጀንሲ ኢራን ከፍተኛ መጠን ያለውን ዩራኒየም አበልጸጓን ማረጋገጡ ስጋቱን አባብሶታል ኢራን ከምዕራባውያን ሀገራት ጋር የኒኩሌር ስምምነት ለመፈረም ጥረት ብታደርግም በተለይም በዩናይትድ ስቴትስ ተደጋጋሚ መውጣትና ምግባት ምክንያት ስምምነቱ ዘላቂነት ያለው አልነበረም በቅርብ ጊዜ የውጥረት መጨመር ምልክቶች ከጥቂት ወራት በፊት በጋዛ ሰርጥ በተቀሰቀሰው ጦርነት መታየት ተጀምረዋል። ኢራን ለሐማስና ለሌሎች የፍልስጤም ታጣቂ ቡድኖች ያላትን ድጋፍ በግልጽ ማሳየቷ እስራኤልን በእጅጉ አስቆጥቷታል። ኢራን ይህንን ድጋፍ የምታደርገው ፍልስጤማውያን ከእስራኤል ወረራ ነፃ እንዲወጡ ለመርዳት እንደሆነ ትገልጻለች። ከዚህም በተጨማሪ በእስራኤል ላይ በቀጥታ የሚሳይልና የሰው አልባ የአውሮፕላን ወይንም የድሮን ጥቃቶችን መፈጸማቸውን ሁኔታውን ወደ አደገኛ ምዕራፍ አሸጋግሮታል። ኢራን እነዚህን ጥቃቶች እስራኤል በፍልስጤማውያን ላይ ለምታደርሰው በደል ምላሽ እንደሆነ ትናገራለች። የእስራኤል ምላሽም ፈጣንና እጅግ ኃይለኛ ነበር። የእስራኤል ጦር በኢራን ውስጥ በሚገኙ ቁልፍ ኢላማዎች ላይ በተለይ ወታደራዊና የኒውክሌር ተቋማት ላይ ከባድ የአየር ድብደባዎችን ፈጽሟል። ተርሃዳብ ሲቱስ ስትራቴጊስ ዲኢራን ዱኒያ ብርታኛ ታኛ ባጌማን እስራኤል ይህንን እርምጃ የወሰደችው ኢራን ለእርሷና ለክልሉ ባላት የማያቋረጥ ስጋት ምክንያት እንደሆነ ገልጻለች። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንደተናገሩት የእስራኤል ጦር የኢራንን ሽብርተኝነት አቅም እስከሚያዳክም ድረስ እርምጃውን ይቀጥላል። እስራኤል የኢራንን የኑክሌር መርሃ ግብር ማቆም እና በክልሉ ውስጥ ያለውን አሉታዊ ተጽዕኖ መቀነስ የእርሷ ዋነኛ ግብ እንደሆነ ትገልጻለች። በእስራኤል ጥቃት የተበሳጨችው ኢራን ወዲያውኑ በዕብራውያኑ ላይ ከፍተኛ ቁጥር ያላቸውን ሚሳይሎችን በመተኮስ ምላሽ ትሰጣለች። የኢራን ሚሳኤሎች ቴል አቪቭን እና ሌሎች የእስራኤልን ከተሞች ያነጣጠሩ ሲሆን በዚህም ምክንያት ጉዳቶችና ውድመቶች ተመዝግበዋል። የኢራን ከፍተኛ ባለሥልጣናት የጥቃት እስራኤል በኢራን ላይ ለፈጸመችው ወንጀል ተመጣጣኝ ምላሽ እንደሆነ ገልጸዋል። ኢራን እስራኤልን በመካከለኛው ምስራቅ ላለው አለመረጋጋት ዋና መንስኤ አድርጋ ትቆጥራለች፣ እንዲሁም የፍልስጤምን ህዝብ መብት የምትነፍቅ አፓርታይድ መንግሥት እንደሆነች ታምናለች። አሁን ያለው ሁኔታ እጅግ አደገኛ የሆነው ለምንድን ነው? በመጀመሪያ ሁለቱም ወገኖች ለከፋ ግጭት ዝግጁ መሆናቸውን እያሳዩ ነው። እስራኤል የኢራንን የኒውክሌር መርሃ ግብር ለማቆም ቆርጣ የተነሳች ይመስላል። ኢራን ደግሞ ለእያንዳንዱ የእስራኤል ጥቃት አጥጋቢ ምላሽ ለመስጠት ዝግጁ መሆኗን አሳይታለች። በሁለተኛ ደረጃ ይህ ግጭት ወደ መላው ክልል ሊዛመት ይችላል። በሊባኖስ የሚገኘው ሂዝቡላህና በጋዛ የሚገኘው ሐማስ በእስራኤል ላይ ጥቃት ቢሰነዝሩ ሁኔታው የበለጠ ሊወሳሰብ ይችላል። ኢራን እነዚህ ቡድኖች ለእስራኤል ዋነኛ ስጋት እንደሆኑ ታምናለች፣ እናም ድጋፏን በይፋ ትገልጻለች። በሶስተኛ ደረጃ ደግሞ የዓለም አቀፍ ኃይሎች ጣልቃ ገብነት ሁኔታውን የበለጠ አደገኛ ሊያደርገው ይችላል። ዩናይትድ ስቴትስ የእስራኤል ቀንደኛ አጋር ስትሆን፣ ሩሲያና ቻይና ደግሞ ከኢራን ጋር የተወሰነ ግንኙነት አላቸው። ማንኛውም የተሳሳተ ስሌት ወይንም እርምጃ ወደ ትልቅ ዓለም አቀፍ ግጭት ሊያመራ ይችላል። የዓለም ማህበረሰብን ቀውስ ለመፍታት ከፍተኛ ጥረት እያደረገ ነው። የተባበሩት መንግስታት ድርጅት፣ የአውሮፓ ኅብረትና ሌሎች ዓለም አቀፍ ተቋማት ሁለቱንም ወገኖች ወደ ጠረጴዛ ዙሪያ በመመለስ የሰላም ድርድር እንዲጀምሩ በተደጋጋሚ ጥሪ አቅርበዋል። ይሁን እንጂ እስካሁን ድረስ እነዚህ ጥረቶች ተጨባጭ ለውጥ አላመጡም። የሁለቱም ሀገራት መሪዎች የሀገርን ጥቅም በማስቀደም ከጥላቻና ከብቀል አስተሳሰብ በመላቀቅ የሰላምና የእርቅ መንገድን መከተል አለባቸውም። አለበለዚያ የግጭት ወደማይቀለበስ አደጋ ሊመራ ይችላል። በተጨማሪም የየሀገራቱ ውስጣዊ ፖለቲካ በውሳኔዎቻቸው ላይ ከፍተኛ ተጽዕኖ ሊያሳድር ይችላል። በእስራኤል ውስጥ ያለው ያልተረጋጋ የፖለቲካ ሁኔታ እናም በኢራን ውስጥ ያለው የኢኮኖሚ ጫና መሪዎችን ማንኛውንም እርምጃ በማንኛውም ሰዓት እንደወስኑ የሚያደርጉ ጉዳዮች ናቸው። የማህበራዊ ሚዲያ እና የሕዝብ አስተያየትም በሁለቱም ሀገራት የፖለቲካ ሊደርሺፕ ላይ ከፍተኛ ተጽዕኖ ያሳድራል። ግጭት በኢኮኖሚውም ላይ ከፍተኛ ተጽዕኖ እያሳደረ ነው። የነዳጅ ዋጋ ማሻቀቡን ጀምሯል። የአየር በረራዎች እየተስተጓጉሉ ነው። እናም በዓለም አቀፉ ንግድ ላይም አሉታዊ ተጽዕኖ ሊያሳድር ይችላል። በተለይም ይህ ግጭት በዓለም ላይ ለሚቀርበው የነዳጅ ምርት ትልቅ አስተዋጽኦ ያላቸውን የመካከለኛው ምስራቅ ሀገራትን የሚያካትት በመሆኑ የኢኮኖሚው ተጽዕኖ ከባድ ሊሆን ይችላል። ማንኛውም የንግድ መስመሮች መስተጓጎል የዓለም አቀፍ አቅርቦት ሰንሰለቶችን እንዳልነበሩ ያደርጋል። በተጨማሪም ይህ ግጭት አስከፊ የሰብዓዊ ቀውስ ማስከተሉ አይቀርም። በሁለቱም በኩል የሚደረጉ የአየር ድብደባዎችና የሚሳኤል ጥቃቶች በሺዎች የሚቆጠሩ ንጹሃን ሰዎችን ህይወታቸውን ሊያሳጡ ወይንም ሊጎዱ ይችላሉ። የትውልድ ቀያቸውን ጥለው ለመሰደድ የሚገደዱ ሰዎች ቁጥርም ከፍተኛ መሆኑ የሚቀር አይመስልም። ዓለም አቀፉ ማህበረሰብ ለተጎዱት ሁሉ የሰብአዊ እርዳታ ለማድረስ ዝግጁ መሆን አለበት። በመጨረሻም የኢራንና የእስራኤል ግጭት መፍትሄ የሚያስፈልገው ውስብስብና ፈታይ ጉዳይ ነው። ሁለቱም ወገኖች የጋራ ጥቅሞቻቸውን በማስቀደም ጥላቻና ከበቀል አስተሳሰብ በመላቀቅ የሰላምና የእርቅን መንገድ መከተል አለባቸው። አለበለዚያ ይህ ግጭት ወደማይቀለበስ አደጋ ሊያመራ ይችላል። ዓለም አቀፉ ማህበረሰብ ዘላቂ ሰላም ለማምጣት የራሱን ሚና መጫወትም አለበት። ስለዚህ ወሳኝና አንገብጋቢ ጉዳይ ሰፋ ያለ ትንታኔ እንደሰጠናችሁ ተስፋ እናደርጋለን። አስተያየታችሁንና ጥያቄዎቻችሁን ከታች ባለው የኮመንት መስጫ ላይ እንድታካፍሉ እንጋብዛለን። ይህን ቪዲዮ ከወደዳችሁ ላይክ በማድረግ እንዲሁም ለሌሎች በማጋራት የበኩላችሁን አስተዋጽኦ ማበረከት ትችላላችሁ። የእናንተ ድጋፍ ለእኛ ትልቅ ብርታት ነው። ለቀጣይ ትንታኔዎቻችን ዘይገርምን ሰብስክራይብ ማድረጉን አይርሱ።